አይኖርም እኔ ብቻ ነኝ እኮ በሰላምተኛበት ይሄም ቤት ከጠዋት እስከ ማታ እንደ ዲያስፖራው እኮ ውጭ ነው የሚውል። በወር እኮ ሁለት ቀን ለማደር እኮ ነው ሶስት ሺህ ብር የሚከፍሉ ዲያስፖራዎች። በሳምንት ሁለት ቀን ለማረፍ ነው ቤት የሚከራዩ አንዳንዶች። እንደ ዲያስፖራ እኮ የሚለፋ የለም። እኔ ስለ አሜሪካ ሰው ስንቴ ነው የተናገርኩት? እንደ አሜሪካ ሰው የሚለፋ ኑሮ የተዛባበት ሰው የለም ማርያምን። እኔ ዲያስፖራዎች በጣም ነው የሚያሳዝኑኝ ከእኔ ጀምሮ እንዴ ላይፍ እኳ እና የምኛ ምንም እኮ የለም። እዝቹ ቲክታክ ናት ተስፋችን ራሱ ነውች። በአመት አንዴ የምትሄደው ቫኬሽን ናት። በጣም አፍታም ከተባለ በሳ በአመት አንዴ ወይ ሁለቴ ሌ ሁለቴ ማይረድም አንዳንዱ እኮ በአመት በስድስት አመት ማሄዳለ ቫኬሽን። በስድስት አመት ቆይተው አራት ልጆቻቸውን ይዘው ኢትዮጵያ የሚሄዷሉ ቫኬሽን ተብሎ ማለት ነው። እና ዲያስፖራው በጣም የተጎዳ ዲያስፖራ ነው። ያለ አሜሪካ ተብሎ ላሜ ቦራ እኮ ነው ያለው እዚህ ላይፍ የለም አባቴ። ሁሉም ሲ ዝም ብሎ ዲያስፖራው ዲያስፖራው ሲል እውነት አይምሰላችሁ፣ እውነቱ ከኔ ነው ያለ እየነገርኳችሁ ነው። ምንም ዲያስፖራ የለም። ያስቀመጡትን ቴብል ላይ ያስቀመጡትን ካፕ እንኳን የሚያነሱት አንዳንዶች በሳምንት ነው፣ ብትሄድ ተመልሰ ታገኘዋለን። ጊዜ የሚሰጥ ስንቱ ዲያስፖራ ነው ለራሱ ጋይስ አንዳንዱ ያስቀመጠውን ነገር እኔ አንዳንድ የክርስቶስን ከቲክታክ ስወጣ ቆይ እስኪ ይህን ነገር ቸክል አርገው ላለሁ ዝም ብዬ። አንዳ የሆነ ነገር ሲኖር ያስቀመጥነውን ነገር እንኳን ቸክ አናደርገውም። ምንድነው? ሰው ስትረስ ወጥሮታል። ቤተሰብ ሚረዳለ ፋሚሊው ላይ ሪሌሽንሽፕ ዝም ብሎ በቃ ያልተሳካለት ሰው አለ። በልጅ ጭንቅላቱ ይዞራለ፣ በሚስት ጭንቅላቱ ይናወዛለ፣ በባሉ የደነዘዛለ በፋሚሊው በቃ ይዞረበታል። ቢሉ በዛ ላይ ያሰክራል። በዛ ላይ በሽታ ይኖራል። ስድስት አይነት መድኃኒት የሚወጣለ በቃ ላይፍ፣ ከስንት አንዴ ጤነኛም አይደለም ሰው። የአሜሪካ ሰው ብድ ነው ስትባሉ፣ ኢትዮጵያ ላይ ሲሄድ ስትረስ አይችልም። የሆነ ነገር ስትለው በዊልና ሻንጣውን ጥቅልልልል አድርጎ ወደ ሀገሩ ለመግባት ነው የሚያስብ። ያ ማለት ምንድን ነው? በቃ የተለየ ነገር ኑሮ እኮ አይደለም። እዚህ አሁን ኢትዮጵያ ልጅ ብትወሉ ሰራተኛ አለ ቤት ውስጥ የሚያግዛችሁ ባል ሰርቶ ሚስት አትሊስት ጥሩ ጭንቅላት አላት ባሏን ትሪት ለማድረግ ለንግግርም ራሱ ሪስፔክት ተደራርጎ ለመነጋገርም እኮ ባል ሰርቶ ሲመጣ ሚስት ፉን ፉን እያለች ትቆያለች። ተጣጥባ ቆንጆ አድርጋ ንግግሯን ታሳምራች። ያው ወንድ ልጅ እንግዲህ ንግግር ነው የሚረታው ትላላችሁ እንግዲህ እሷ እሱ ስራው ደክሞ ሲመጣ ወዲህ እየደከመህ ብላ ምግቧን አቅርባ ቡናዋን ሰራተኛዋን ፉን ፉን ትላለች ታቀርባለች። በመነጋገር መተማመን ይቻላል። ኢትዮጵያ ላይ አትሊስት ህልዝ የሆነ ነገር አለ። አሜሪካ ላይ ግን ሚስት እየዋለ ልጅ ጋር ቀኑ ሙሉ ስደክም ትውላለች። አባት ይመጣል፣ አባትም ደክሞት ነው የሚመጣ። ልጅ ቴኬር አርግ ተብሎ ወይ ለሱ ይጣላል። የማታ ስራ ደግሞ ሚስት ትሄዳለች፣ ጠዋት ስትመጣ ባልዬ ማርዬ እየፈሳ ወይ እያንኮራፋ ነው የሚገኝ። እሷ ደግሞ እንቅልፋ ነው አውዟት ቀጥታ እንደመጣች ልጆቿን ትምህርት ቤት ለመስደድ ወይ ቁርስ ለማቅረብ ደግሞ ትገባለች። ባልዬ ማርዬ ፈሱን እየፈሳ ነው ደግሞ ለመሄድ ወደ ስራ። ያ እንደዛ እኮ ነው ላይፍ። ክርስቶስ ሰራተኛ የሰራውን አይበላ። ማሚዬ ባሌ፣ ያው እሱም እኔ እናት እንዳስለመድሽ ነዋ፣ እንዳስለመድሽ ነዋ ትክክለኛ የአሜሪካንን ኑሮ የምነግራችሁ እኔ ነው። አመናችሁኝም፣ ወደዳችሁኝም፣ ጠላችሁኝም፣ ተሳደቡም አልተሳደቡም ሪያሊቲ ነው። ትክክለኛዋ ላይፍ እኔ የምነግራችሁናት አሜሪካ ላይ ይሄ የውሸቱ እዚህ እየመጡ ኦማይ ጋድ፣ እነ ኦማይ ጋድ፣ እነ ኦማይ ጋድ እንዳሰሙ። እንኳን ባልና ሚስቱ ነው ብቻዋን የምትኖር ሴት እንኳን ልንገራችሁ ያስቀመጠችዋን እንደው እንደው በጣም ፒኪ ያልሆነች ሴት እንደው ከስንት አንድ ካልሆነች በስተቀር ያስቀመጡትን እቃማ ያነሱትም። ጋይስ በጠዋት የወላችሁ አንዳንዱ ሴቱ ኦቨር ድራይቭ ሊሆን ይችላል። ለምሳሌ ልንገራችሁ፣ ማታ እኔን ሲያዩ ነው የሚውሉ። አሁን ሌሊቱ ሙሉ እኔን እያዩኝ ነው። አሁን እኔ ዘግቼ ካልወጣሁ በስተቀር እኔን እያዩኝ ነው። እንደዚሁ እኔን አልጋዋ ላይ እየናወዘች ስታይኝ ታመሻለች። ቢኮዝ እኔ መጽናኛዋ ነኝ መጽናኛ ወይ ደግሞ ከእኔ ደግሞ ሌላ ሰው ደግሞ ይኖራል። እሱን እያየች ነው የምታመሽ። ከዛ እንደዚሁ እንደናወዘች ሰዓት ይደርሳል። ጠዋት ተነስታ ልጅ ላይኖራት ይችላል። እቺ ልጅ የለላትን ነው ምነግራችሁ። ልጅ የለላትን ነው ሁሉን ላወራላችሁ ነው። ልጅ የለላት ቤት ገባ ነው። ትዳርም የላትም ወይ ቦይ ፍሬንድ ይኖራታል አሜሪካ ላይ ሲኖሩ በጣም ስማርት ሴት ከሆነች ከሰኞ እስከ ዓርብ የምትሰራ ናት የምትኖር ሲንግል ዝምብላ። ሲንግል ስላችሁ ልጅ የለላት። ቤተሰቦቿን ሜይ ቢ የምታያቸው ሳተርዴይ ኦር ሳምቲንግ ነው። እሱንም በአጋጣሚ ተራርቀው ነው የሚኖሩ ወይ ከስቴት ስቴት የተለያየ ይሆናል። የማይገናኙ ሁሉ አሉ፣ አይገናኙ እኔ አሁን በስልክ ካልሆነ ቤተሰቦችን አላገኘኋቸውም። ከስቴት ስቴት የተለያየ ነው። እናትና አባት አሁን በስንት ጊዜ ነው መጠው ያዩኝ? ለምን ይሰራሉ፣ ትላልቅ ሰዎች ናቸው። እኔም ሌላ ስቴት ነው ያለሁት ጋይስ ከቤተሰብ ቤተሰብ ደግሞ አንድ ሰፈሩ ሆኖ የማይገናኛል ማይገናኝ የሰላሳ የአርባ ደቂቃ ሆኖ የማይገናኝ ቤተሰብ አለጋይስ እች ሲንግሉ አሁን ቁጭ ብላ ወይኔን ነው ስታይ የምታመሸው። ወይ አንዱ ገሌ ደረቱ ያበጠ ይኖራል እዛ ሽሸዋን እየጎተተች ቤቷ ውስጥ እሱን እያየች ነው ወይኔን እያየች ነው ወይን እቺ ዝም ብለዋ ዝም ብላ የተባለችው እያየች ነው፣ ወይ ከቦይ ፍሬንዷ የጠበሰችው ቦይ ፍሬንድ ይኖራታል። ደግሞ ሽሻ ቤት ተቀጣጥራ ሽሿን እየነፋች ነው፣ ወይ ክትፎ ደግሞ ክትፎ ይዘና ተብሎ ወይ ይዞ መጧል። ያው ዋና የት ስታንድ ይመጣል ሊያድር። ያንንም ካሻፓ ረግላለሁ ይዘና ተብሎ ወይ ይዞ ይመጣል። ሀይ ቤቢ ከሟን ቤቢ ምናምን እያለ ያንኳኳል በር፣ ያችን ክትፎና ወይን ይዞ፣ ወይ ደግሞ ወይን ካሳሚጎ ይዞ ሊያው ላዳር እንዲመችው። እንደዛ ይሆናል። አይ እንደዛ ካልሆነ ደግሞ ክለብ ነው የሚሄዱት። ክለብ ይሄዳሉ። ክትፏቸውን አበሻ ቤት ይበላሉ። ጥብስ እና ክትፎ አበሻ ቦይ ፍሬንድ ከጠበሳችሁ ሞስት እንጀራ ቤት ነው የምትሄዱት። ዳሴት፣ ከዚ ይዘለም ሁሉም አንድ አይደለም ይላል። አንድ ነው ሞስት፣ ይሄ ነው። ከዛ ይሄዳሉ። መጀመሪያ ጥብስ ይበላል፣ ክትፎ ይበላል። ከጎኑ ሻይ አርግ ይበትላለች ሴቷ። ባልየው ደግሞ ሶኪ፣ አንድ የቀዘቀዘ ቢራ ይላል የቀዘቀዘ ቢራ ይበላል። ምግባቸውን ይበላሉ። ኔክስት ት ነው የሚሄዱት ክለብ፣ ክለብ ይሄዳሉ። እሷ ሽሻ ኦሬንጅሜንት ታዛለች አዛለች። እሱ ደብል አፕል ወይ ከዛ እሱ ደብል አፕል ከአንድ ተኪላ ጋር ያዛል። እሷ ደግሞ አንድ ግሬጁስ ከኦሬንጅሜንት ጋር ታዛለች። ይህ ሲንግሉ ነው። ማታ ይመጣሉ ይተኛሉ። በጠዋት እሱ ስራ ይሄዳሉ ብሎ በቃ፣ ቦይፍሬንድ ዴት ተገናኙ ዛሬ። ከዛ ይህኛው ቦይፍሬንድ አምስት ዓመት ወይ ስድስት ዓመት እየተንገዛገዘ ነው። እንደዚህ በቦይፍሬንድ ማለት ነው። ከዛ አራት ዓመት አምስት ዓመት በቦይፍሬንድ እየተመላለሰ ነው። ቤት ውስጥ በቃ ይመጣል፣ ይሄዳል፣ ክለብ ይሄዳሉ። መሀል ላይ ደግሞ ብሬክ እያዛል፣ ይጣላሉ፣ ስልክ ይዘጋል፣ ስልክ ይሰበራል፣ ምናምን እኮ ተተተት ይኖራል። የገጠር ልጅ ነሽ የሆነ ይሉንታ የለልሽ ኧረ እንደ ገጠር ሰው ደግሞ ይሉንታ ያለው አንተ ጀዝባ የገጠር ሰው አፈር ሰውን ብሎ የሚያበላ ታዲያ የታባ የመጣ ይሉንታ ነው የተገላቢጦች ነው የምትነግረኝ ከዛ ስሙኝ የገጠር ልጅ ነው እንጂ አፈር ሰውን እያለ የሚያበላ ታዲያ የታባ ነው የት ላይ ነው ታዲያ ይሉንታ ያለ ታዲያ አንተ ከካ እና ክትፎ ተበልታችሁ ክፈዩ ክፈለው የምትባል ነው የከተማ ልጅ ይልጥ አሁን የሁላችሁ ተውት፣ ይህን እንቅልፍ ከዛ አሜሪካ ላይ በቦይፍሬንድ አራት አመቷን አምስት አመቷን ቅርጥፍ አርጎ በልቶ ተለያየን ይላል እሷም ተለያየን ትላለች። ይሄ ሲንግሎችን ገና ቦይፍሬንድ ገርልፍሬንድ ሲኖሩ ትዳር ላይ ደግሞ ዴት ሲደራረጉ በአጋጣሚ ይጋባሉ ወይ ታረግዛለች አብሮ መኖር ይጀመራለች። ከተረገዘ በኋላ ከዛስ ስራ ይሰራል። ስራ ሲሰራ እሷ ለሊቱን ሙሉ ትሰራለች። ለሊት ባልና ሚስት ነውን እየኖሩ ሶስት ልጅ ወይ አራት ልጅ ሊኖር ይችላል። ቤት ውስጥ ጋይስ፣ አይኖ ሀንድል ስለማያረጉት ሊሆን ይችላል ቢሉን፣ ግን አንዳንዴ እንደ ራሳችን ከኖርነ እኮ ላይፍ እኮ ይገፋል። ጋይስ፣ እንደ ራሳችን ከኖርነ ማርያምን፣ እንደ ራሳችን ከኖርን ላይፍ በጣም ይኖራል ጋይስ። አሁን አንድ እናት አራት ልጅ ከወለደች ሶስት ቀን ብቻ ከሰራች በቂዋ ነው። ያንንም ትንሽ ትንሽ ታይም ባልዬ ማርዬ ፍግት ብሎ ሰባት ቀኑን ይመጣል። ሚስትዬ ማርዬ አምስት ቀን የለሊት ትሰራለች። ቤቱ ምን እንደሆነ አይታወቅም። ልጆቻቸው ምን ላይ እንዳሉ አይታወቅም። ላይፍ ደስተኛ ያደርግ ማርያምን የአሜሪካ ላይፍ በጣም ነው የሚያስጠላው። በጣም ያስጠላል። ከዛ ግን አንዳንዱ ምን ይላል እነሱ የሚያዩት ምንድን ነው ባንካቸው መካበቱን ነው ይሄ ላይክ የለም ገንዘብ በቃ መኖርን ህይወትስ ህይወት መች ተኖረ አልተኖረም እኮ አሁን አሜሪካ አንድ ዲያስፖራ የምጠይቁት ትዳር ይዟል ቤቱ በጣም ለዝጌሪ ነው ደስ ይላል ሁሉ ነገር ምናምን ግን ቤት ውስጥ ምን ያህል ደስታ አለ ሁሉም አንድ ነው ልትሉ ትችላላችሁ ግን ሞስት ይሄ ነው የሚበዛው ሪልስ ካወራን ማለት ነው ጋይስ ምን ያል ነው ደስታ ያለው ቤት ውስጥ ለዛ ኮ ነው ሰው የሚሰለቸው ትዳር ጋይስ ዳሚስ ቲንክ ስለማይዋደዱ ይመስላቸዋል ነው ስለማይዋደዱ አይደለም ፍቅርን ያጠፋው ያለነ ቤት ውስጥ ንግግር ነው ንግግራችን ወይ ደግሞ የምናደለው ለገንዘቡ ለስራው ይሆናል ግን አሁን አንድ አባት አምስት ቀን ከሰራ ምን አገባሽ? እንዳንቺ አይነቱ ደንቆሮ እንዳይደናቆር ነው ምመክርሽ። ድንቁር ብለሽ ለሊቱ ሙሉ ኔ ስታየኝ እንዳታሪ እኔ ያውም ሲንግል ነኝ ከአንቺ ጋር ሳወራ ቦል አንቺ ግን ትዳር የለሽም ግንድ ነሽ። ለአንቺ ነዋ ምክር ምሰጥሽ፣ ኔ ስለደነቆርሽ ለሊቱ ሙሉ ቁጭ ብለሽ እንዳታየኝ ኔ ለአንቺ ቆነ ምነግርሽ። ቆንጆ ባል ካለሽ አምስት ቀን አሰሪው፣ አንቺም ደግሞ ጥሩ ጭንቅላት እንዲኖርሽ ባልሽን ትሪት ለማድረግ ሶስት ቀን ስሪ ሶስት ቀን ስሪ። ከዛ እንደ ማሜ እንጂ እንደ ራስሽ መኖር ትችያለሽ፣ እንደ አንቺ እንጂ እንደ ራሴ መኖር እችላለሁ ማለት ነው። ግን አሁን እዚህ ላይፍ ላይፍ የለም። አምስት ቤድሩም ይኖራቸዋል። ሁለቱ ቤድሩም ክፍት ነው። ሶስት ቤድሩሙ ላይ አንዱ ሩም ላይ እሷ ታራለች፣ አንዱ ሩም ላይ ልጆቹ ያራሉ፣ እሱ አፕስቴር ይተኛል። ይህ ኮኖ ላይፍ የአሜሪካ ትዳር። ሁሉም እንዳንቺ ይመስል እንደው ተፋቅራችሁ ተቃቅፋችሁ የምታድሩ ስንቶቻችሁ ናችሁ አሜሪካ ላይ? እንደው የሁሉ ቤት ራዳተር እየተደረገ ቢታይ እኔ ውስጤ ነው፣ ማርያምን ነው ምላችሁ። ክፍያ ቢኖርና የሁሉም ቤት ባየው፣ እንደኔ ደስተኛ የለም ወይ። ግማሹ ሶፋ ላይ ነው የሚተኛው። ማርያም፣ ውሸት እኮ ነው ብዙ ሴቶች አሉ። አሁን እኔ ንግግሬን የሚያምኑበት ማርያም ብዙ ሰዎች አሉ፣ ይታይ። በቃ ትክክል መሆኔ ትነግራለች። ቢታይ እንደዚህ ነው ወይ? ከአፕስቴር ዳውንስቴር ሴቷ ቁጭ ብላለች፣ ወይ አፕስቴር አስቀድሞ እሱ ተኝቷል። ላይክ ፍሬንድ፣ በጣም ቤስት ፍሬንድ የሆናችሁ ከቦይ ፍሬንዳችሁ ወይ ከባላችሁ ጋር በጣም መታደል ነው ገይስ። መታደል ከመጀመሪያው ከስር መሰረቱ ነው ቤታችሁ። ስታገቡ ወታደር አይደለም ማግበት ያለባችሁ ቦይፍሬንድ ኦር ሀዝባንድ ሀዝባንድ ሚኒንጉ ምንድን ነው ሪስፔክት ታደረጊያለሽ ቤስት ፍሬንድ መሆን አለባችሁ ከባሎቻችሁ ጋር ማረም ባልሽን ስታይ እንደ ህፃን ልጅ ዛሬ እነ ባርኮነኔ ሲያዩኝ እንኳን አይደነግጡ ባልሽን ስታይ ድንግጥ ሶሻል ሚዲያ እያየሽ ከሆነ ገና በርሽ ባልሽ በር ሲያንኳኳ መደንገጥ ምንድን ነው የምደነግጡት ዩኒቱ ኢንጆይ ላይፋችሁን ጋይስ ፍሬንድሊ አሁን አንዳንድ ሰው ባይዋደድም ቢዋደዱም ባይዋደዱም አትሊስት ሳተርዴይ እና ሳንዴይን እንጆይ የሚያደርጉ ፋሚሊ አሉ። ማረም ሳተርዴይ ሳንዴይ ላይሆን ዳዝ ማረር ጫት መቃማቸው ወይ ሽሻ ማጨሳቸው መጠጣጣቸው አይደለም። የሰው ልጅ ሰው በሚያስደስተው ነገር ኢንጆይ ሊያደረግ ይችላል። ወሬቨር አንዳንዱ ቁርጥ መብላት ሊሆን ይችላል። አንዳንዱ ሂዶ በጣም ቶፋር ድራይቭ አድርጎ ጓደኞቻቸው ጋር ሀንጋውት አድርገው የሚመጡ ፋሚሊ አሉ። አንዳንዶቻቸው ደግሞ ልጆቻቸውን ከስንት አንድ እንደው ከስንት አንድ ልጆቻቸውን ይዘው ወጠው የሚሄዱ አሉ። ወይ ሲመለሱ ተጣልተው ይመለሳሉ፣ ወይ ሲሄዱ በሰላም ይሄዳሉ። አንዳንዱ ደግሞ ሌሊቱን ሙሉ ቁጭ ብሎ ደግሞ ኢንጆይ የሚያደርጋለ በረንዳው ላይ ቁጭ አድርጎ ቲቪ አድርገው ከኋላ ምናምን ምናምን እንደዛ አሉ እኮ ማርያም ነው የምላችሁ። ቴንኪዩ አሁን እንዲያስ ቦራው ለምንድን ነው ትዳር የሚፈት አካላችሁ? በዚህ አጋጣሚ ነው የሚፋቱት። ለምን ፍሬንድ ላይ ክሎስቱ አይደሉም፣ በቃ በጣም ፍሬንድ አይደሉም። ለዛ ኮ ነው ትክክለኛ ነገር ሲወራ፣ ግን የሚነቅፋችሁ ነው የሚበዛው። እዚህ ላይ የሚሳደብ ይበዛል። እኔ እኮ አርባ አመት መሙላት እኳ አይጠበቅብኝም ላይፍን ለማየት። ጋይስ ግን በቃ ከጎረቤት የምታዩት አለ ከራሳችሁም ኤክስፔሪንስ አላችሁ ከሌላም ሰው ያሳለፋችሁት ላይፍ አለ። አሁን ሴቱ ሴቱን ይፈልግ ምንድን ነው ሴፓሬት መሆን ይፈልጋል። የሚሆኑት ለምንድን ነው? በቃ እየተጋገዙ እየተረዳዱ እየተዋደዱ አይደለም? በቃ አፕስቴር እሱ ሊተኛ እሷ ዳውንስቴር ለመተኛት ምን ያስፈልጋል? ባልጋይስ እኔ አዶኖሪ መንበር ተጣልቼ ይኸው ቃል ለምድር ቃል ለመሰማይ ብቻዬን ያደርኩበትን ቀን አላስታውስም? ማርያምን ነው ምላችሁ። ቤት ውስጡ ተቆራረፊ አላቅም የፈለገ ቢሆንም አብሬ ነው ምተኛ። ማርያም ነው አንደኛ። ሴፓሬት አልጋ ለይታችሁ ቤት ውስጥ የምተኙ ሴቶች፣ ዛስ ዋይ ፕሮብሌም የሚመጣባችሁ ቤታችሁ ውስጥ ብትታይም ባልየ ማር እየነቀፍ አድርገሽ መተኛት ነው እየተጎሳሰብሽ። አልጋ የለያችሁ ቀን ነው ፕሮብሌም የሚመጣው ጋይስ። የሰው ልጅ እኮ ሳይግባባ ቀርቶ እኮ ሊለያይ ይችላል። ግን ይሄ አንደኛ የሆነ የትልቅ ሰው ነገር ነው አልጋ ለይቶ መተኛት። ያሮጊት ማርያምን እኔ ያሉ ብዙ ወጣት በየቤቱ ሲሄድ ተጣልተው እሷ ሶፋ ላይ ተኝታ ወይ እሱ አስቀድሞ አልጋ ቤት ውስጥ ተኝቶ። ይህኒ አሁን ስነግራችሁ የሚሰማችሁ የሚሰማችሁ ብዙ ሴቶች አላችሁ፣ ብዙ ወንዶች አላችሁ። ደሞ አኩርፌ ልሰጠው ነው ረተይ ትላለች። አይስ እኔ የምሬን ኮ ነው ቤዚ መስጠት አለመስጠት ሳይሆን፣ ፖይንቱ ለምን ነገር ነው ክፍተት እየፈጠር ነው ያለው ቤት ውስጥ ነው። እኔ ተኮራርፌ ማቅፌ ነው የምተኝ፣ አልኳችሁ። በነበርኩበት ሰዓት አስወር ማይ ኬፕስ አሮ ላይክ፣ ብቻ እንደዚህ ሴፓሬት መተኛት ምናምን፣ ዳስ ወይ ኮ ፕሮብሌም። አብረሽ እንደዛ ነገሮችን ለመስበር ስትፈልጊ እንደዛ ታደረገሽ። ጠዋት ላይ ስትነሻ፣ አትሊስት ኮርፊያ ነገር አታይም። ብዙ ሰዎች በሽታ የሚሆንባቸው ምንድነው፣ ለምን ተለያየሽ? የምትለያዩበት ግን ብዙ ፖይንት እኮ ሊኖር ይችላል። ጋይ የሰው ልጅ ሲለያይ ብዙ ፕሮብሌም ሊኖር ይችላል። እስና ባውት ዛ ግን በየቤቱ አላችሁ። አልጋ ሴፓሬት አድርጋችሁ ስትቆራረፉ የምተኙ አታድርጉ ነው ወይ አምሴርስ። አትሊስት ማታ ከተኮራረፊ ጠዋት ላይ ደስተኛ ሆነሽ መሆን አለብሽ። ማታም ተኮራርፈሽ ጠዋትሽን ቀንሽን አበላሽተሹ አኩርፈሽ፣ ይሄ የኤሌትሪክ ቡናሽን ቀርተሽ ዩኒፎርምሽን በቁምሽ እንደለበሽ ለሱም ወይ ቁርስ ትሰሪለታለሽ ወይ አትሰሪለትም። በምግብ ሁሉ የምትቀጡ ሴቶች አላችሁ ቤት ውስጥ። ዳስና ናይስ ጋይስ ሲወራ ግን ሰው ለራሱ አያቅምቼ ደነዝቼ ኮምባያቼ ምናምን ትኛለች ግን፣ እውነቱ ይሄ ነው። አሜሪካ ላይ ሰዎች የሚለያዩ ሪሌሽንሽፕ ላይ በዚህ ነው። ብዙ ሰው አለ ቤት ውስጥ እንዴ እኔ ሰላም ሁኜ ስተኛ፣ አንቺ እኮ ደግሞ አብሬ አልተኛም ብለሽ ክፍተት በፈጠርሽበት ሰዓት ስንት ነገር ነው ቤትሽ ውስጥ ችግር የተፈጠረው። ነው አብረሽተኛሽ ማለት እኮ ሴክሽ አላረግሽ ማለት አይደለም፣ ግን አንዳንዴ ሰላም ለማግኘት። እኔ አንድ አከራይ ነበረችኝ ከባሏ ጋር ሁሌ የሆነ ባልየው ትንሽ ወግ ያጠብቃል እና እሷ ደግሞ በጣም ዘመናዊ ሴት ነች። በቃ ትልቅ ሴት ነች፣ ግን ደስ ትለኛለች። አንደርስታንድ ማደራረቋ እና አንዳንዴ ለእኔ ሁሉ ተመክረኝ ነበር። ማርያምን ነው ምላቸው። ምን ትላለች? አንዳንዴ እሱ በጣም ትንሽ ያጠብቅብኛል አለችኝ። በቃ ነገሮችን ጠበቅ ያደርጋል። እኔ ደግሞ መከራከር አልወድም አለችኝ። የማልከራከረው ጥፋተኛ እንደሆነ እያወቅኩት ትክክል ነው ትክክል ነው ብዬ ዘገዋለው ነገሩ ናለች ለምን ለራሴ ጤና ስለመፈልጋለች ማርያምን ነው ብላችሁ ከዛ ልክ ወሬ ሲያጠብቅበት በቃ ውይ ደከመኝ በጣም ብዙ ስራ በዝቶብኛል ብላ አብስቴር ስትወጣ አያት ነበር እኔ እነሱ ቤት እኔ ፕሬግናንት ነበርኩና ልጆቹ ልጆቹ ጋ እጫወታለሁ ቁጭ ብዬ እና ቲቪ እናያለን እንደ ፋሚሊ ነው ምግብ አብረን እንበላለን አንዳንዴ ምናምን እና እኔን እራሱ ተመክረኛለች አንዳንዴ ሊቭ ማድረግ በቃ ለራሴ ጤንነት ስለምፈልግ ብቻ ትክክል ነብዬ ወደ አፕስቴር ይሄዳሉ አለች ትክክል እንዳልሆነ እኮ አውቀዋለሁ አለች ግን በቃ ለራሴ ደስተኛ ለመሆን ስለምፈልግ አለች አንዳንዱ ደግሞ አንጀት ጉበቱ እየተቃጠለ ከበር ያደርጋል ራሱን እያቃጠለ ጋይስ ዛትስ ዘ ፕሮብሌም እና አሜሪካ ሰው ይዞርበታል ሲባል አሜሪካ የሚያዞርባቸው ከሰው ለየት ያለ ነገር ኑሯቸው አይደለም አሁን የኢትዮጵያ ትዳር ብዙ ደስ የሚለው ለምንድን ነው ባልዬ ማርዬ ሰርቶ ሲመጣ ሚስትዬ ማርዬ ቁጭ ብላ በሰራተኛ እየተቀማጠለች ነው እንቅልፋን ጥግብ አድርጋተኝታ እንደምንድን ነው ባልዬ ማርዬ ነዋ ኦንም ያደርገው ቢሉን ምኑን ኤቭሪቲንግ የአሜሪካ ሴትስ የአሜሪካ ሴት ደግሞ ባልዬ ማርዬ ማታ ሰርቶ በር ሲያንኳኳ ሴኩሪቲ አሷናት ከፋች በር ልጆቹ ቀኑን ሙሉ ሲያደርቋት ነው የሚውል ባልዬ ማርዬን በስራ ተወጥሮ ነው የሚውል ማታ ተንኳ ሲንኳኳ እሷ ናት ከፋች፣ እሷ ናት አብሳይ፣ እሷ ናት ሁሉን አድራጊ። እሱ ገብቶ ደግሞ ወይ ፍቅር አይሰጥም፣ ደክሞት ይመጣል፣ ይተኛል። እሷም ደግሞ ወይ ሽፍት ቀያሪ ትሆናለች። እሱ ልጆቹ አንዳንዶች እኮ ሰላም ሳይባባሉ እኮ በር ላይ እረፍዶበት፣ ወይ እሱ ትራፊክ ይዞት፣ ወይ እሷ ደግሞ ለባብሳ ወደ ስራ ልትሄድ ስትል ሳይገናኙ ማለት ነው። የምሬ ነው የምላችሁ። ሳይገናኙ ውጭ ላይ ሰዓት ረፈደብኝ ረፈደብኝ ብላ መኪናዋን አስነስታ ቀኑ እንዴት እንደሆነ ሳይጠያየቁ እሱም እንደደከመው ምግቡ ጠረጴዛ ላይ እንደሆነለት በቃ፣ እንደዚህ ያለ ኮኖ ላይክ ትዳርን ሞር እንትን እያደረገው ያለ ግን እንደ ሰው ሳይሆን እንደ ራስ መኖር ይቻላል አሜሪካ ላይ ጋይስ። እንደራስ ራስ፣ ለምንድነው ማሚ ቤት ገዝታለች እና እኔ ልግዛሚ ላለ ማሚ አምስት ቤድሮም፣ ፎር ኤግዛምፕል ራሴ ልጠቀም እናንተ ስለሚደብራችሁ ነው እናንተን ስጠቀም። አምስት ቤድሩም ማሚ ያላትና ማሚ አምስት ቤድሮም ያላትን መኖር አለብኝ ልጅ ለማሳደግ ቱ ቤድሮም በቂ ነው። እንደ ራስ መኖር ይቻላል፣ ፍቅር እየተሰጣጡ ባልየ ማርዬ አምስት ቀን ከሰራ ሚስትዬ ማሪየ ሶስት ቀን መስራት ትችላለች። ልክ እንደዛ መኖር ይቻላል ጋይስ አሜሪካን ሀገር እስከመጣን ድረስ ቤት ወሬቨር ታይም ትገዣዋለች። ፍቅር ግን በገንዘብ የሚገዛ ነገር አይደለም። ጤንነት በገንዘብ የሚገዛ ነገር አይደለም። ሁሉም ኤቭሪቲንግ አሁን አንዳንዱ ፍቅር በነበረበት ሰዓት ጨላ የለውም፣ ጨላ ባለበት ሰዓት ደግሞ ፍቅር የለውም። መግባባት በነበረበት ሰዓት ደግሞ አለመግባባት ይመጣል። መግባባት በነበረበት ሰዓት ደግሞ የዞረበት ሰው ይሆናል። ልክ እንደዛ ነው የሚሆነው። እንደዛ ነው የአሜሪካ ሰው ችግር የሚፈጠርበት እና ብዙዎቹ ሞስት አሁን ሴቶቹ ጎበዝ ናቸው። በራሳቸው ኮንፊደንስ አላቸው። በፊት በፊት አሁን ስራ እንዴት ነው ወጥቼም ስራ እኔ ልጅ አሳዳጊ ነኝ እንዴ ብዬ ቢሉን ሀንድ ላረገው ነው ምናምን እያሉ ሴቶቹ ሴፓሬት መሆን ይፈራሉ። አሁን ግን ሴቶቹ ነቅተዋል። ኮንፊደንስ አላቸው በራሳቸው ከወንዶችና ከሴቶች ሞር ገንዘብ ያላቸው ሴቶች ናቸው። ሞር ማየውን ነው እንግዲህ ምነግራቸው ወንዶቹ አላቸው። እንዲያውም ሴቶቹ ኮኖ ስፔንድ የሚያደርጉት እዚህ ሀገር ጋይስ በጣም ስፔን እንደሚያደርጉት ሴቶቹ ናቸው። እንደ ጎበዝ፣ ኃይለኛ፣ የተማረ ገንዘብ ያለው ሰው ካልሆነ በስተቀር ዛሬ የሺሻ ብት ከፊለት ደስተኛ ነው ወንዱ። ወንዱ ራሱ የምሬ ነው ምነግራቸው። ባለ ሀብት ሴቶቹ እኮ ናቸው እዚህ ሀገራውን። ሁለት ሴትም ሁለት ስራም ሰራች፣ ሶስት ስራም ሰራች። ሀብት ያላቸው ሴቶች ናቸው። አሁን ቤት ሁለት ሶስት ቤት አራት አምስት ስድስት ትራክ ያላቸው ሴቶች እኮ አሉ። ግን ችግሩ አሁን ምንድነው? ስድስት ሰባት ትራክ ያላቸው ሴቶቹ ፊታቸውን ስታያቸው ማይሌጃቸው ሂዷል። ገንዘብ አላቸው ልጅ የላቸውም። ዳስ ዘ ፕሮብሌም ጋይስ። አሁን እኔ ገንዘብ የለኝም ልጆች አሉኝ ሁሉ ነገር አለኝ። ገንዘብ ላገኝ ብለም ሰርቻውን ማግኘት ይችላለሁ። ዋናው ኢምፖርታንቱ ልጅ ነው። ስድስት ሰባት ትራክ ኑሯቸው ደግሞ ልጅ የለም ትዳር የለም ከሁሉም እድሜ ላጥ ብሏል። ገንዘብ አለ ከዛ በገንዘብ ትርኢት የምታደርገው ወንድ ነው የምታመጣው። ያኛውም ደግሞ ገንዘቧን እጥብ አድርጎ መቅኔዋን ብልት አድርጎ ላፍጀዴ ብሎ ደግሞ ሌላ ወጣቷን ያገባል። ተስወይ እኮ በታይማችሁ ተጠቀሙ፣ በታይማችሁ ውለዱ። ልጅ የእግዚአብሔር ስጦታ ነው የሚባለው ለዛ ነው። የእግዚአብሔር ስጦታ ቢሆንም ልጅ ግን ኒቱ ወርክ አውት ማድረግ አለባችሁ እናንተ ስ ጌችዬ። እውነቴን እኮ ነው። አሁን አንዳንዱ ስትጠይቁት ይህ ፋስት ፉድ እንትና የሚባለውን በርገር ኪን ታውቁጫዋለሽ? እሱ የኔ ነው እኮ ይላል ወንዱ። መጡ ትዳር አይታል ስትለው፣ አሬ የለም ወፍ ልጅ ወልዳን ሜፕ እንጅሩ ነቲንግ። እህ መኔ ብቻ መኔ። ደግሞ እሱ ጎፍ ጓፋ ነው ከሱ ጋር አይደለም። ገንዘቡን ልታየው ልትቀበለው፣ ለመቆም እንኳን ይደብራል። ሊሞት ሶስት ቀን የቀረቡ እያለ ምራቁን ግራና ቀኝ እየተፋ የሚያወራ ሰው አሁን አልወድም አልወድም። ምን የመሰለ ማየ የሆነ ቆንጆ ወንድ አሜሪካ ላይ ካለኮ ሲስተሙን ታሳዩዋለ። ይሰራል፣ ጨላ ይመጣል። አብረው ብትጓዝም ችግር የለውም። አሁን የሚመጡ እነ ድፍንድፍ የፊት ነው እነሱ ነው የሚመጡት። አሁን እኔ ችግር የለብኝም። የጨላ ለምን በሉኝ፣ ልጆቼን ወልጃለሁ፣ ትምህርት ቤት ይሄዳሉ፣ ሰርቼ ገንዘብ ማምጣት እችላለሁ። በቃ ታሴት ባልወልድ ኑሮ፣ ወይኔ ሳልወልድ ጊዜም በልቶብኝ፣ እንደው ምን ይሻለኛል ከዚህ በኋላ ያለው ሕይወቴ ወይ እያልኩ ደግሞ በቲክታክ ራሱ ልጅ ባይኖረኝ፣ እያንዳንድ ስሰድበኝ ነበር ምት እዚህ አቱ ልጅ እናንችበት እዚህ ተርፈቅፍቀሽ ደብረ ጠርምጥምጥ እያላችሁ ነው በርቆ የምትሰርጉኝ። እስካሁን ድረስ ባልወልድ አምላኬ ግን አምላኬ ግን ይኸው እንደዚህ ነው እና ምንድን ነው አንዳንዴ ሴቶቹ አትሰቡ። በፊት ምን ይሉ ነበር ሴቶቹ? እንዲህ አትወልዱም አትጋቡም ስትባሉ ቤት እንግዛ ብለን ነው እኮ ይላሉ። ቤት ቤት ይገዛሉ፣ ለፍተውም ግጠውም ተጋግጠውም ቤት ከገዙ በኋላስ ኖ ቤቢ ቅድሚያ ለምንድን ነው መስጠት የምትወዱት? ቦይ ፍሬንድ ካላችሁ የምትፈልጉት ሰው ካለ ውለጂ። ዝም ብለሽ ትዝዝ፣ አሜሪካ ቤቢ፣ እንደው ባልሽ ባያሳድገው ገቨርመንቱ ያሳድገዋል። ከዛ በኋላ ደግሞ ይቀጥላል ላይፍ። ይህን ነው እኔ ለሴቱ የምመክረው። ቁጭ ብላችሁ ግን አም ትዌኒ ፋይቭ፣ አም ትዌኒ ትሪ፣ እትሶኪ፣ አይ ሃቭ ታይም ያ፣ አይ ሃቭ ጉድ ታይም። ኖ ታይም፣ ዘርዝ ናት ታይም፣ ታይም የለማው ስሙ። ወንዱም ነው መስማት ያለበት። ወንዱ ራሱ ጀፍጃፋ ጎታታ ጉፋንጉፍ እየተንጎፋ ጎፈ በየሽሻ ቤቱ ወይ አልወለደ ወይ አላገባ በአርባ ዓመቱ። ሴት ልጅ ነበረች እኮ ሰላሳ ዓመት ሳይሞላት ትውለድ ይባል። ወንዱም ራሱ አርባ ዓመት ከሞላው በኋላ አሁን ማን ይፈልገዋል? ኧረ ይህን ኮበርታ ፊት ማንም አይፈልገውም። አሁን ነቃ ደንገጥ በል ወንድም ካለ ደንግጥ፣ ሴቷም ካለች ደንገጥ በይ። አንድ ካልወለዳችሁ ሁለት ድገሙ። እዬ እየተናገርኩ ነው አሁን አንድ ካልወለድሽ ሁለት። አሁን ይህ ሚዲያ ላይ ቁጭ ብዬ ስቀበቅብሽ ሙል ሁለት በወልድ ነው። አንድ ልጄ ቢሆን እሱ ሳት ሊነካው ነው፣ ኤሌክትሪክ ይይዝብኛል፣ ዋሊ ደፋ ነው፣ ዕቃ ሊሰብር ነው እያልኩኝ እሱን እሱ ላይ አይኔም አርፎ፣ እናትም ቡዳ ትሆናለች። ከአንድ ሁለት እዝግድ አንቺ አሸሻሚ ይለኛለረኔ አሸሻ ጭሽ ላቅም ባጨስ ማጥፎ ነበር ስትረሱ ሁሉ ይወጣ ነበር እኔ አምናዩ እዛ ካይንድ በቤ እስና ቢግ ዲል ቢጨስም እኮ መጥፎ ነገር አይደለም። ለምንድነው እንደ መጥፎ ነገር የምታዩት ማጨስን? ጋይስ ይኸውላችሁ እኔ ስናገር ይናደዳሉ። የብዙ ቤት ነው ማንኳኳው። ለዛ እኮ ነው ትክክለኛ ስድስት መቶ ሰባ ስምንት ሰው ደግሞ ቁጭ ብሎ ያዳምጣል። ባይከፋም ይሰማሉ ማሜ እኮ የምትናገረው ትክክል ነው ባትኖረውም ግን እኛን እያነቃችን ነው ይላሉ በቃ መኖር እኮ አይጠበቅብኝም ድስ እንትን አድቫይስ ለመስጠት ጋይስ ስ እንደዛ ነው ጋይስ እኔ አሁን የምናገር ጭቅጭቅ የጭቅጭቅ ኑሮ ከምትኖሩ ሴቶችም ወንዶችም ተለያዩ ነው ምለው እኔ ይህን ነው የምነግርሽ እርድብን ቅጥል ዝፍዝፍ ብለሽ ህይወትሽ ላይ ከምደነዝ ባይ ባይ ሳትግባቢ መግባባትን መኖር ከመኖር ባይ ባይ ነው። ሁሉም እንዳንቺ ይመስልሻል? በይ የዛሬ ዓመት ሳይሽ እኔ ወይ እንደምታየኝ ነው እንግዲህ ስምንት ዓመት እዚህ ላይ ቅልብጭ እንዳልኩ ነው። አንድ አይነት ተንጎፋ ጎፊ አታይኝ፣ ቅማሌን እየቀመልኩ አታይኝ፣ እያከብኩ አታይኝ፣ እያደፍኩ አታይኝ። አንዳንዴ ወጥቼብሽ ልወዘጋገብብሽ ይችላለ። ወዘጋገብብሽ አለሁ። ያን ላይፍ ስታይሉ ነው እንግዲህ ኦን ኦፍ ትሆኛለሽ። ስትረስ በየቤቱ አለ ስትረስ እኮ የተለያየ ነው ኢቨን ኤቭሪ የር በየአመቱ ከልጆች ጋ አንድ ቀን እንኳን ሳትለየ እኔም እኮ ሰው ነኝ አይደል ሰው ናችሁ እኮ እናንተ ሚ ታይም ይባላል ለዚህ ሀገር ለራስሽ ታይም መስጠት ማለት ነው በአሜሪካን ባበሻው ተ ለራሴ ጊዜ ልስጥ እስቲ ብለው ጥፍር ቤት ነው የሚሄዱ ሴቶቹ እንደ አሜሪካ ካሰብን ሚ ታይም ይባላል ለራስሽ ታይም ስሰጭ ልክ እንደዛችን ነው